በዚህ ዓመት የሶስት ወረዳዎች ላይ በክላስተር የተመረጡ የምንላቸው አትክልትና ፍራፍሬዎች ቡና፣ ሙዝ፣ አቮካዶ እና ፓፓያ በኮሞዲቲ የተመረጡ ናቸው። በአትክልትና ፍራፍሬ በዚህ ዓመት በስፋት የምንሰራው በተለይ ጃቢ ጠናን ላይ አሁን በአዲሱ አንድ ተጨማሪ ተፋሰስ መርጠናል። ማና አካባቢ በዛ ተፋሰስ ውስጥ ጥሩ በጀት ተበጅቶላቸዋል። ከአጋራ አካላት ጋር በመቀናጀት ማለት ነው። ይሄ ክላስተር ደግሞ የኮመዲቲ ሰብሉ የምንጠቀምበት ቦታ ይሆናል። በዋናነት የአቮካዶ፣ ፓፓያና ይሄ የምታዩት ሙዝ፣ በተለይ ደግሞ ቡና በጣም ይሄ አካባቢ ለቡና ጥሩና ምቹ ሁኔታ እንዳለው የተረጋገጠ ስለሆነ ከዚህ በፊትም ባከል ቡና ብራንድ የሆነ ለአካባቢው በጣም ኢኮኖሚካሊ ጠቀሜታ ያለው ነገር ግን በስፋት በክላስተር ደረጃ አደራጅተን እየተጠቀምንበት ያልነበረው ነው። በዚህ ዓመት አንዱ በአረንጓዴ አሻራ ፕሮግራም ውስጥ አካተን ከምንሰራቸው ስራዎች ውስጥ የሚካተት ይሆናል ማለት ነው። እንዳያችሁት በጥሩ ሁኔታ ነው ያለው። ወደዛ አካባቢም ዝርያዎቹ ከዚህ እየተቀነሱ የተተከሉበት አግባብ አለ። በዋናነት ግን ለክላስተሮች እንደ የዘር ምንጭነት የምንጠቀምበት ቦታ መሆኑን እንታዩ ነው። አጠቃላይ የአትክልትና ፍራፍሬው ስራውን የቅድመ ዝግጅት ስራውን ተዘዋዙረን ማየት እንችላለን። በዋናነት ግን ይሄ አንድ ማሳያ እንደሆነ ለመግለጽ ነው።